ታዲያስ አዲስ። ሄሎ፣ ጤና ይስጥልኝ። ሴት ደህና ነሽ? እንኳን ደስ አለሽ። ቴንኪው፣ በጣም እግዚአብሔር ያክብርልኝ። እግዚአብሔር ይመስገን። ቴንኪው ቴንኪው። እንዴት ነበረ ውድድሩ? በጣም ታፍ ነበር፣ ከምነግርህ በላይ መቶ ዘጠኝ ሀገራት ነበር የተሳተፉት። በጣም ከብዶኝ ነበረ። ለምን? እኔ ምንም ተዘጋጆች ስልህ እንደነሱ አልተዘጋጀሁም እና ይወጣሉ እንደነሱ እንዳልተዘጋጀሁኝ፣ እግዚአብሔር በጣም ሞገስ ሆነኝ ከምነግርህ በላይ እና በጣም ጥሩ ውድድር ነበረ። መቶ ዘጠኝ ሀገራት ነው የተሳተፉት። ሁለተኛ ነው የወጣሁት። ኢትዮጵያ የመጀመሪያ ነው እንደዚ አይነት ውድድር ላይ እንደዚ አይነት መድረክ ላይ እንደዚ አይነት ውጤት ሲመጣ እና በጣም ብዙ ነገር ነበረ ሰፈር ያደረኩት መድረስ ግን እግዚአብሔር ይመስገን። እግዚአብሔር ካሰኝ እነሱ ተዘጋጁ ስትይ በምን በምን ተዘጋጁ? የአንችስ ክፍተት ምን ነበር? ምክንያቱም ውጤቱ በራሱ በጣም አስደሳች ነው እኮ በጣም በጣም ነው የሚገርመው። እኔ አልዋሸህም፣ እነሱ ያላቸው ዝግጅት ስልህ እነሱ ማለት በሀገራቸው ነው የሚደግፋቸው። ቦትስዋና የአንገቷ ያረገችው የነበረው ፒር ዳይመንድ ሀያ ሚሊዮን ዶላር የሚያወጣ ዳይመንድ ነው። ይህን ያህል ነው ሀገራቸው የሚያግዛቸው እነሱ ሱቪኒዩ በመስጠት በብዙ ነገር። እኔ ቀሚሴን በጣም ብዙ ነገር ወይም በራሴ ነበር ከበር ያበኩ። ስለዚህ አጋጣሚ ማራናት አስኩ በጣም ነው አመሰግነው። እሷ እናት ቀሚሴ ላከችልን። በጣም በብዙ ነገር ነበር እንትን ያልኩ። የምደርስ አልመሰለኝም ነበር አራሽ፣ ምንም መዋሸት ያስፈልገው እና በጣም ነው ደስ ያለኝ። እነሱ እዚህ በጣም ብዙ አክቲቪቲዎች ነበሩ እና ከዚ አክቲቪቲዎች ላይ ነው ብዙ ነገር እየወሰዱ የነበሩት። ያው ሀገርህ በጣም እንደሚደግፍህ እንደማይደግፍህ ማየት ይፈልጋሉ። እኔ ደግሞ አንድ ሰው የለም ነበር፣ ክራውድ ውስጥ ሺሩ እያደረጉ ነበሩት አፍሪካዎቹ ነበሩና ኢትዮጵያውያን ብቻ እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ አስቢው በዚህ ደረጃ ከአፍሪካ አንደኛ ከአለም የያዝሽን ቦታ ውስጥ ሳየው ሁለተኛ በጣም ትልቅ ውጤት ነው። በራሱ ይሄ እውነቱን ለመናገር ቅድም ሲነበር አሁን የሀያ ሚሊዮን ዶላር ወይ ዳይመንድ አድርገው ሊመጡ ይችላሉ። አንቺ ግን ራስሽ ዳይመንድ ሆነሽ ነው የጠበቅሻቸው። ሄሎ ማለት አልችልም፣ ግን እንደገና ቀጥልኝ እሺ ብዙ ነገር አድርጌያለሁ ማለት አልችልም። አልሽህም ማኔጅመንት የራሱ በጣም ከባድ ነበረ። ብዙ ነገር አጋጥሞን ነበር እና የእናትና የአባት የጸሎትም ነው እንደሁም እንደይ ምናልባት ሰይፉ ኦን ኢቢኤስ ላይ ሁሉ መጨረሻ ሰዓት ላይ ፕሮግራም ልንሰራ ስንዘጋጅ ነው በመሀል የተላለፍ ነው እና ስለ እናትሽ ስሰማ፣ ለእናትሽ የተለየ ቦታ አለሽ

በጣም ቤተሰቦች በጣም ኢንቨስት አድርገውብኛል ከምነግርህ በላይ ካቴድራል የተማርኩት እና እንደዚያ ውድድር ውስጥ እንደዚ አይነት ኢንዱስትሪ ውስጥ ገባለሁ ብዬ ያስያላቀም አልዋሽም ሁልጊዜ ትምህርት ላይ ነበርኩኝ ትምህርት ቤት ጥሩ ተሳትፎ ነበረኝ እና በጣም ቤት ቤተሰቦች በእኔ ላይ አክስቴ አርጎቴ እንትና ብዬ ማወራው ራሱ የለኝም አዲስ ፖይንት በጣም ብዙ ሰው ነበር በእኔ ህይወት ውስጥ ኢንቨስት ያደረገው እናቴ ፖሊስ ናትና በጣም በስነ ምግባር እግዚአብሔርን በመስ ኦርቶዶክስ ቤተክርስቲያን ውስጥ ነበር ያሳደጉኝ እና እዚህ ከሌሎች ከልብሶቹ ከምናምን ባለፈ አንድ ወር ስለሆነ ብራናቸው የምንቆየው ብናህንም በጣም ያሉ ይመለከታሉ። እና እግዚአብሔር በጣም እየረዳኝ፣ አስተዳደግም ጥሩ ነው እና ተቆንጥጠን ማደጋችን ጥሩ ነው በጣም። እና እግዚአብሔር ይመስገን ጥሩ ቤተሰብ ነበረ የነበረኝ። በጣም በቃ ስወጣ በጣም እያለቀሱ ነበር፣ በስልክ እያወሯቸው ነበረው ለምን ይሄ አንዳንዴ ኢትዮጵያ ውስጥ እናቃለዋለሁ እያውቃለሁ። እዚህ የሚሰጠኝም ክብርና ኢትዮጵያ ስመጣ ላይመጣጠን ይችላል። አምናት ላይ ግን እግዚአብሔር ይመስገን በጣም ደስ ነው የሚለው። አሁን በቀጣይ ምንድን ነው የምንጠብቀው? ምክንያቱም እዚህ ውድድር ላይ ተሳትፈሻል፣ ቀጣይ እቅዶች አሉ ሼህ ሀሴት ኦፍኮርስ አሁን ሳይፈሻ ሚስ ወርልድ አፍሪካ ሲሆን አይ ሀቭ ቱ ትራቨል አፍሪካ ቶር አፍሪካ። ግን ከዛ ባለፈ እኔ ኢትዮጵያ ውስጥ ማድረግ የምፈልጋቸው ብዙ ነገሮች አሉ። ብዙ ሰዎች ከኔ ይጠብቃሉ። እንደምታቀው ሆፕ እናንተ እንደምታውቀት የተከታተላችሁ ከሆነ ከሁለት እርዳታ ድርጅቶች ጋር ያለሁም። አንደኛው መስጠት ይባላል። እናቶች ጋር ነው የሚሰራው፣ ጎዳና ላይ ያሉ እናቶች፣ እናቶች ብቻ የእጅ ስራ ለምደው እራሳቸውን ፋይናንሽ ኢንዲፔንደንት እንዲሆኑ የሚያደርግ ድርጅት ነው። እና ከዛ ባለፈ ደግሞ ማያ ፋውንዴሽን የሚባል አለ። አበባው የሚባል ሰው ነው የሚመራው እሱን የመሰረተው እና እኔ እዚ ጋር ቆሜ ስለነሱ ሳወራ ለወሬ ድምቀት ላደርጋቸው አደለም ያወራሁት። ኢትዮጵያ ውስጥ በጣም ብዙ ዳይፐር ፋብሪካ አለ፣ በጣም ብዙ ነገር አለ እና ለእነዚህ እናቶች አንዳንድ ነገሮች ማመሻሻት ፈልጋለሁ፣ እግዚአብሔር ከረጠኝ። ከዛ ባለፈ ደግሞ ኢትዮጵያን ገጽታ በጣም መለወጥ ፈልጋለሁኝ። እዚህ እኛ ራሳችንን እንደምንሰጠው ቦታ አደለም። እነሱ ለኛ የሚሰጡን በጣም ከፍለን ምን በላ አይመስላቸውም። ባይገርም እና በጣም ነው የሚያሳዝነው። እኛ እኔ አውቃለሁ ኢትዮጵያ ማን እንደሆነች፣ ኢትዮጵያ ምን እንደሆነች፣ ምን አይነት ሕዝብ እንዳለን እኔ አውቃለሁ፣ ግን እነሱ አያውቁም? ያሉንን ታሪኮቻችንን ራሳችን ለራሳችን ነው እንጂ ምን እነግርህ ። እዚህ ስነግራቸው በጣም ነው የሚደመቁት። ለምን አንኮሎናይዝ የሆነች ሀገር ከሆነች እኛ እነሱን ነጻ ማውጣት አለብን። አሁን ካሉበት ችግር እና ኢትዮጵያን በደንብ ለነሱ መሳል እፈልጋለሁ እና እግዚአብሔር ከረዳኝ ሀገር ውስጥ ያሉት ነገሮች ማድረግ የምችለው ነገር ካለ በጣም በብዙ ሀገሬን ማገልገል እፈልጋለሁ። ለምን የተሰጠኝ ነገር እኛ ሀገር ሜይቢ ሰጥ ብሎ የቆንጆና ውድድር ሊመስል ይችላል፣ ግን ኢትስ ሞር ደንዳት በጣም ብዙ ነገር ነው። ውድድር ዛሬ ብቻ አይደለም በጣም እኮ እያየው ነው በዓለም አቀፍ ደረጃ ትልቅ መነጋገር የነበረ ህንድ ላይ በተደረገው የዓለም የቁንጅና ውድድር ከአፍሪካ አንደኛ ከዓለም ሁለተኛን ነው የወጣችው። አሴት አንዴ ለአሴት እስኪ በእናታችሁ፣ ወይ እንኳን ታይላንዷ አንደኛ የወጣችው በምን በልጣሽ ነው ማለት ይታወቃል። ምን እንዴት እያየው ነበረ። ምንም የተለየ የሚገርም ነገር ለእኔ ወይ ስለምናደላ ይሆን አላውቅም አይ ከውጭ ውስጥ አበቃለች። ምንድን ነው አሁን ለምሳሌ እንግዲህ እንዳልኩክ ነው እኔ አላሽ በዚህ ለመምጣት ሀሳብ በጣም ብዙ እንትኖች ፕብሊሲቲ የሚችለ ለመስራት ነበር። ለምን እነሱ በጣም ማተር ያደርጋሉ። ለእነሱ ማለት ነው ሀገሯ ይደግፋታል፣ ሀገሯ ያውቃል ውድድር ውስጥ እንዳለች ምናምን የሚለው ነገር እና ታይላንድ ሺሃድ ሞይዘን ሀያ ሰው ሰላሳ ሰው ክራውድ ውስጥ እኔ እሱ ነው ብያለሁ። አስብ እነሱ የራሳቸው ምክንያት ይኖራቸዋል። አይ ዶንት ኖ ግን እንዳልኩ ከዚህ በኋላ ለሚመጡት ውድድሮች ከዚህ በላይ ማድረግ እንችላለን። እዚህ ኢትዮጵያንስ እኔ በጣም ከማንም የሚበልጡ ቆነጃጅት የሆኑ ሴቶች ኢትዮጵያ ውስጥ አሉ ብዬ አስባለሁ እና ወደፊት በደንብ ደግፈን ስንልካቸው እንግዲህ እናያለን፣ ሪዝናቸው ምን እንደሆነ። ሌላው ምናልባት የውጭ ውበት ብቻ ሳይሆን የውስጥ ውበትም እንዳንድ መመዘኛ ነበር እና ላንቺም የቀረቡልሽ ሀገርሽን ያስተዋወቅሽበት መንገድ አለ። ስለ እሱ ምስኪ ትንሽ ነገር ንገሪኝ። የመጀመሪያ ናሽናል ኮስቱም የሚባል አለ። ሀገራችን የምናሳይበት የሀገራችን አልባሳት ሰርጥና ሳይበት ሁለት ውድድር ነገር ነበረ። የመጀመሪያውን ሰርጥ ዲዛይን ነበር የሰራልኝ ሰርጥሉን በጣም አመሰግናለሁ። በአጋጣሚ ለምን ሴፍሳ ከባድ ነበር በጣም ለእኔ ልብስ ማግኘት አልዋሽም። ለምን ለምን በጣም ብዙ ሰው ሪቻውት አድርጊያለሁ። ያለው የዓለም አቀፍ ውድድር ነው። ሁሉንም ነገር በራሱ ሸፍነህ አትችለውም። ገባህ? ሀያ አራት ቀን ነው እና የምንቆየው። በጣም ብዙ ሰዎች ቴክስት አድርጊያለሁ። በጣም ብዙ ሰዎች ጋር ፐርሰናሊ ሄጃለሁ፣ ግን ማንም ሰው ማውራት አይፈልግም። ስለዚህ እና ፈርጥ በጣም ነው የማመሰግነው። የእሱን ልብስ ነበር የለበስኩት። ቀጥሎ ፍርዶ ሳ የምትባል ዲዛይነር አለች። በጣም ነው ማውጣት በጣም ነው ማከብራት። በብዙ በብዙ በብዙ ነገር ነው አብራኝ የሆነችው ዶሳ የኦሮሚያ ልብስ ሰርታልኝ ነበር ፋይናል ላይ አርገዋለሁ። እና የተለያዩ የኢትዮጵያ ባህላትን ለማሳየት የሞከርኩኝ ነበር። ብዙ ጊዜ ሀበሻ ቀሚስ ብቻ ነው እና ምንለብሰው፣ ያንን ያንን ለማስተካከል የሞከርኩኝ ነበር። ከዛ ባለፈ ቀን ከቀን ላይ ከምናረጋቸው ልብሶች ላይ ኢትዮጵያ ተች ያለው ልብስ ለማረግ የሞከርኩኝ ነበረ። እሱን ገነት ዲዛይን ነበር እየሰራችለኝ የነበረችው ው እንዲ እንዲ እንትና ዲዛይን እንትና ዲዛይን ካልኩኝ ብዙ ሰው ሚስ ላረግ ነውና ብቻ ብዙ ሰው ነበር አብሮኝ የነበረው። ቴን ኤፍ ኮሌክሽን ባያ ዲዛይን እና ታኝንክትወር በጣም ብዙ ብዙ ሄላዝ ነበር። ሄላዝ ቤት የሚባል የኢትዮጵያ ሜታ ፒሽ ነበር ሄድኩት እና ከዛ ጀምሮ ራሱ ብዙ ብዙ ነገር ለማድረግ ሞከር ያለው እና እግዚአብሔር አየለኝ ድካሜን፣ እግዚአብሔር ይመስገን። አንድ ላይ ከዚህ ሄደሽ በቆየሽባቸው ጊዜ የነበረው ሁኔታ እንዴት ነው? አጠቃላይ ከተወዳዳሪዎች ጋር የነበረው ስሜት፣ እርስ ብርስ ያለው የተለየ ነገርስ ምን አጋጠመሽ? በእውነት ለመናገር እኔ ከዚህ በፊት ሌላ ውድድር ሄጄ ነበረ። ሳውዝ አፍሪካ የተዘጋጀ ውድድር ሚስ ቲን ዩኒቨርስ ይባላል እና በጣም ደስ ይላል። ያለው ነገር ውድድር ላይ ስትመጣ ብዙ ሰውን የሚያስበው ይቀናናሉ ያ ነገር ይችላል። ግን እኔ ያጋጠመኝ ሰዎች አብሶ ሚስ ወርልድ ላይ በጣም ቤተሰብ ነበር የሆኑልኝ አንድ ወር ነው የቆየ ነው እዚህ ሀያ አራት ቀን ነገ አራት ቀን ይሆነናል እና ሆነ በቃ በህይወቴ በጣም ደስ የሚሉ ጊዜያቶች ያሳለፍኩት እህቶችን ያፈራሁበት አሁን በሚቀጥሉት ጊዜያት እኔ ያው ግዴታ አፍሪካን ቶር ማድረግ ስላለብኝ ቢሚስ ወርልድ አፍሪካ ስለሆንኩኝ ነው እንጂ ባልሆንም ራሱ በጣም በቃ እህቶች ሄጅ የሚጠይቃቸው እህቶች ነው ያሳረሁበት እና በጣም ደስ ይላል ያለው ቆይታ። ክሩዋቸው የሚስ ወርልድ ክሩ እንደ ዲፕሎማት ነው ትሪት የምንደረገው እና ደግሞ ዲፕሎማቶችም ስታስበው መቶ ዘጠኝ ሀገር ነው የወጣው እና እግዚአብሔር ይመስገን፣ በጣም ደስ የሚል ፕሮግራም ነው ይሄ። ከማን ጋር ነበር? ጓደኛዬ ነበር። እሺ፣ በአህጉር ነው አፍሪካውያን ጋር ነው ወይንስ? ከሌሎቹ አፍሪካ አንድ ላይ ነው የሚያደርጉን እና እኔ ዚምባብዌ ማንን ጠርቼ ጋርነ ዚምባብዌ እንትን ከዚምባብዌ ጋር በጣም ብዙ ጊዜ አብረን እናሳልፋለን፣ ግን ሩሜቴ ኤኳቶሪያል ጊኒ ናት። በጣም አብረን ጊዜ እናሳልፋለን፣ እናወራለን፣ እጮታለን። ቤተሰብን የሆነ በአንድ ወር ውስጥ ከምነግርህ በላይ እነሱ የእነሱ ቤተሰብ ነበር ቺር ሲያደርግልኝ የነበረው ና ደስ ይላል። በጣም ደስ ይል ነበረ። አሁን በዚህ አንድ ወር ውስጥ ቺክን ኬሪ ብቻ በላሽ ወይስ ከዚህ ይዘሽው የሄድሽው ሁን ለሯጭ ቢሆን በሶል ነበር ለቆንጃጅቶች ምንድን ነው የምትበሉት? እንግዲህ እነሱ የበላሁት ባጋጣሚ በጣም ሄክቲክ ነበር አመጣጤ ብዙ ስናክን ይዤ እመጣለሁ ብዬ ነበር። ምንም ይዤ አልመጣሁም። እንግዲህ ቺክን ከሪ በጣም ደስ ይለኛል። ምግባቸው ባይተወው በጣም ይጣፍጣል። ትንሽ ክብደት ራሱ ሳልጨምር አልቀርም ብላለች። ትንሽ እንደው ስለ ውበት ቅድም ስናወራ ነበር። ስለ ላይ ስለ ላንቻው ቁንጅና ማለት ምን ማለት ነው? ሀሴት ላይክ አሁን እያወራን ነበር። ስለዚህ ባይተወው ትናንትና እና ማለት እኔ በጣም ቆንጆ ሰው አይተህ፣ አነጋገሩ አኳኋኑ አንተን ትሪት የሚያደርግህ መልኩ መልኩ ብቻ ሳይሆን አንተን ትሪት የሚያደርግህ ይሄ ካሪዝማ ኦራ ማይመቸው ከሆነ ያ ሰው ለአንተ ቆንጆ አይሆንም። እኔ አይ ብሊቭ በጣም ብዙ ሄት ኮመንቶች ያነበብኩ ነበረ ብዙ ሶሻል ሚዲያዎች ላይ ሲለቀቅ፣ ቁንጅና እንደሚያየው ሰው ይወሰናል ብዬ አስባለሁ። እኔ ቆንጆ ብሎ ብዬ የማስበውን ነገር ሌላ ሰው ቆንጆ ሆኖ ላያገኘው ይችላል። ግን ከዛ ባለፈ ግን የያስከው ነገር አስተሳሰብ፣ አኳ ሆነ ሰዎች ሪስፔክት እንዴት ነው የምታደርገው፣ አነጋገርህ ሞር ከውጫዊ ውበትህ በላይ ማር ያደርጋል ብዬ ደግሞ አስባለሁ። እንደዛ ነው የማይሆነ ያንተ መቷል ማለት ነው። ውስጥ ነው ውጭ። አንቺን አመንኩሽ አሁን። አይ በጣም ደስ ይላል። ወደፊት እቅድና ህልም ማለት ለምሳሌ በምን አይነት የሙያ መስክ ላይ መቀጠል ውበት መቼም እስከተወሰነ ጊዜ ድረስ ነው የሚሄደውና ማዕረጉም በቀጣይ ሀሴት የምታስበው መሬት ላይ እንዲወርድ የምትፈልገው ህልም አላት? እኔ ሰይፈሻ ሁለተኛ አመት ኬሚካል ኢንጂነሪንግ ተማሪ፣ እሱ የመማረው እና እንዳልኩ ከዚህ በፊትም ትምህርት ሄሌ ነው በጣም ፎከስድ የሆንኩኝ ነበረው። ጳውሎስ ልገባ ነበር፣ በጣም ብዙ፣ ኒውዮርክ ልሄድ ነበር፣ ኤንዋይዩ ስኮላርሽፕ ደርሶ ነበር። በጣም ትምህርት ሄሌ ነበር ፎከስ የማደርገው እና እግዚአብሔር ሳላስበው ነው እዚህ ውስጥ እንድገባ ያደረገኝ እና ፊቸር ኢትዮጵያ እንዲህ ነው ብዬ መናገር አልችልም፣ ግን አይኖች በጣም ጥሩ ፊውቸር እንደሚኖረኝ። ማነው ቆንጆ መሆንሽን ዲስከቨር ያደረገው? ማነው መጀመሪያ ያወቀው እና እናቴና አክስቴ ናቸው። እኔ በጣም ሰልፍ እስቲሜ በጣም ወረድ ያለ ነበር እና ከልጅነቴ ጀምሮ በቃ አንቺ እንዲህ ነሽ እያሉ ያሳደጉኝ ቤተሰቦቼ በጣም ነው ማመሰግናችሁ። እውነታችን ነው ለካ ሆነ ሐሴት በተደጋጋሚ እያልሽን ነበር። በአጋጣሚ ነው እዚህ ውስጥ የገባሁት እያልሽን ነበር። ስያችን አጋጣሚ ንገሬ ነው፣ እንዴት ነበር የገባሽው? መጀመሪያ ሚስ ኢንተርናሽናል የሚባል ውድድር ነበር፣ ሚስ ኢንተርናሽናል ኢትዮጵያ የሚባል ውድድር ፈርስት ዩኒቨርሲቲ ስጨርስ ፖስተሩን ሰው ኢንስታግራም ሌን ላክል ክሪስቲ ቁመት ስላለሽ ረዥም ስለሆንች ሊጠቅምሽ ይችላል ብለው ነው የላኩልኝ። እና ሄድኩኝም ተገርማቸው ሁለት ሺ ብር ነበረ መግቢያው ለውድድር የመወዳደር ወጋትም ካልክም ካልከም ከፈል ይባላል እና እቤት እናቴ ይቅርብሻለች፣ ግድ የለሽም ጸጥ ብለው ብሩ ሊወስዱ ነው ይቅርብሽ ላክስ ደወልኩላት። ከዛ እናዬ ምን ይሻላል ና ምሳ በቃ ተወዳደር ግዴለሽ፣ ኤክስፒሪየንስ አድርጊው እስከ መቼ እንዲፈርተሽ በቃ ሻይነስሽ ምናምን ይለቃል ቀስ ብለሽ ወድቶን ያለች በዛን የገባሁ ጊዜ ያንን ውድድር እግዚአብሔር ረድቶኝ ሁለተኛ ወጣሁን። ምንም አንኤክስፔክትድ ነበር ለእኔ በጣም እና ያው ፖቴንሻል ምናምንም ስለሚያዩ በጣም ብዙ ናሽናል ዳይሬክተሮች፣ ናይጄሪያ፣ ሳውዝ አፍሪካ ምናምን በጣም ቴክስት እያደረጉ ነበረ። እንደዚህ አይነት ውድድር አለ፣ በግልሽ ትወዳደር፣ ያለች ሀገሮች ነው እንወክልሽ ነው እና አንደኛውን ውድድር ሳውዝ አፍሪካ ሄድኩኝ። ከሳውዝ አፍሪካ በኋላ እዚህ ውድድር ውስጥ ካስቲንጉ አልፎኝ፣ ለምኔ ካስት ተደርጊ ገብቼ ያሸነፍኩት ውድድር ማለት ነው። ይገርማል በጣም እና በጣም አንዳንዴ ለአንተ የተባለው ነገር የት ማይሄድም የሚባለው ነገር በጣም እውነት ነው። ዋው በጣም መቼ ነው የምትመለሽው? እዚህ ልንቆይ እንችላለን ያሸነፍን ልጆች ትንሽ ልንቆይ እንችላለን። ግን እኔ እስከማቀው ድረስ አሁን እናወራለን፣ እንሰበሰባለን። ግን እስከማቀው ድረስ ሰኞ ነው የሚመለሰው። ሰኞ ስምንት ሰዓት አይ ሀቭ ኤን ቼንጅ አፕዴት አደረጋችኋለሁ። በዚህ ውድድር ላይ እንግዲህ ኦስካር ላይ ለምሳሌ ማሸነፍ በራሱ ክብሩ በቂ ነው ይባላል። አንዳንድ ውድድሮች ደግሞ የተለየም ሽልማት ይኖራቸዋል እና በዚህ ሽልማት ላይ አሁን ከአፍሪካ አንደኛ ከዓለም ሁለተኛ ነው የወጣሽው ሴት። ከዛ አንጻር የሚገኝ ሌላ ተጨማሪ ሽልማት የሚባል ስጦታ አለ? እኔ ሴፈሻ አላሽም። የመጀመሪያውን አሸናፊ ብቻ ስጦታ ነው የማውቀው። የኔ ምን እንደሆነ አላወኩም ግን አይኖ ከአሸነፈችው ከታይላንድ ጋር አብረን ቶር እናደርጋለን ያ ምናምን ሶሻል ፕሮጀክቶቻችን ላይ እነዚህ ያልኩ ኦርጋናይዜሽኖች ለአምባሳደር ነኝ እና ኤንጂዎቹ ላይ መስጠትና ማያ ላይ በደንብ ያግዙኛል። ከዚህ በኋላ ኢንተርናሽናል ካቨሬጅ እንዲኖረው እና እንዴት ቤልንገር ይሄ ውድድር ሴኔን ቢቢሲ ላይ የሚዘገብ ብቻ አይደለም፣ ላይክ ሙሉ አለም የሚያቀው ውድድር ነው እና ካቨሬጁ ራሱ ስሞል በን ሽልማት ትቢዋንስ። የታይላንዷ ሽልማትስ ምንድን ነው? ያው የምታቂው እንጂ

አይ ዝም ብዬ እያሰብኩ ነበረ። እርግጠኛ ለአንደኛው ያን ያህል ከሰጡ ለሁለትና ለሶስት የሆነ ነገር ይኖራል። ከነገሩ አንቺ ቢሰጥሽም ቅድም እንዳልሽ ነው፣ በጣም ብዙዎችን የማስመደገፍ ልም ስላላት በአብዛኛው ለሱ ነው የምታወለው። እንግዲህ የቁንጅና ውድድር ታሪክ በና ሀያት ሳያት ዘመን ከዛም በፊት የነበረ ነው። አሁን ድረስ አለ። የሆነ ሰዓት ላይ መቀዛቀዝ ቢኖርበትም ይኸው እስከ ሀሴት ድረስ ባለም አቀፍ ኢትዮጵያን የሚያኮሩ ልጆች ተፈጥረዋልና የኢትዮጵያ ማህፀን እኮ ይወልዳል ቆንጆ ቆንጆ። እንኳን ደስ አለሽ። ለእናትሽ እስኪ መልክት የሚያደምጡን ከሆነ ያው ለቤተሰቦቼ በጣም ነው በጣም ነው የምወዳችሁ። እውነት እኔ እዚህ ጋር እንደሆን እንትና እንትና የምለው ሰው ብዙም የለም። ከቤተሰቦች ውጭ አልዋሽም እና መጀመሪያ ናሽናል ዳይሬክተሬን ገነትን ማመስገን ፈልጋለሁኝ፣ ኤርሚያስንም ሚስ ወርልድ ፍራንቻይዝ አዘጋጆቹ ጥሩ ሰዎች ናቸው። በጣም ብዙ ለመርዳት ሞክረዋል። እኔ እኔ በጣም ብዙ ህልም ነበረኝ እና ብዙ ነገር ማድረግ ፈልጌ ነበር። መጥቼ ካሰብኩት በላይ ነው ያደረግኩት እና እነሱን በጣም ማመስገን እፈልጋለሁ። ቤተሰቦቼ፣ እናቴ፣ አባቴ፣ አክስቴ፣ አጎቶ ማንም ልይ እግዚአብሔር ያክበርልኝ፣ ክበሩልኝ በጣም ነው ማመሰግናችሁ። ዲዛይነሮቼ እዚህ ስመጣ ብዙ ነገር የሰጡኝ ሰዎች አሉ። ትናንትና ካልኩኝ መርሳት አልፈልግም አሁን ግን በጣም አመሰግናለሁ። ሁሉንም አብራችን ለነበራችሁ ሁሉ እግዚአብሔር አክብርልኝ። ሆፕፍሊ ብዙ ነገር ሰርቼ ደግሞ እንደማኮራችሁ ተስፋል። እስቲ እንግዲህ እንደ እግዚአብሔር ፍቃድ ሰኞኖች መጪ ከሆነ ሰይፉ በኤቢኤስ ላይ ከማዘር ጋ አብረን የምናወራበት እድል የሚመቻች ከሆነ እንገናኛለን ብለን እኛም ተስፋ እናደርጋለን። ኮርተንብሻል። ኢትዮጵያዊት ቆንጆ አይናማ ደማማን ጋብዘናል። ለሀሴት በድጋሚ በሰላም ተመለሺ ባባይቻው።